ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ማይ ፌቭሬት ፓርት ኦፍ ዊክ ኳስ ልጫወት እየሄድኩ ነው። ውር ኖ ዛሬ ዩዥዋሊ ማክሰ ማክሰኞ ማክሰኞ ነው የምጫወተው። ያው ቭሎግ ላይ ምናምን ብዙ ጊዜ ሰለሁ ኦኬዥናሊ እንደዚህ የምንጫወትበት ስናገኝ እየሄድን እንጫወታለን። ቶሮንቶ ውስጥ ያው ኳስ የምትጫወቱ ሰዎች ካላችሁ ጥሩን፣ ጋብዙን፣ ልንጫወት እንችላለን። አሁን ወደዛ እየሄድን ነው። እዛ እንጫወት እንጫወትና ከዛ በኋላ ደግሞ የሆነ ኮሜዲ ሾው ነገር አለ ጓደኛዬ ብዝነስ ፓርትነሬ ክሬኤቲቭ ዳይሬክት ያደረገው ሶ እዛ እንሄዳለን። የተወሰኑ ሾቶች እንወስዳለን፣ ለእኛ ለቢዝነሱ ቻናልም ኮንተንት ክሬት እናደረጋለን። ያው እንግዲህ ከዜሮ ተነስተን እናሳድጓለን። አሁን ላይ በወር ዜሮ ዶላር ነው እየሰራን ያለ ነው። በቢዝነሱ ኢንዲፐንደንት የራሳችንን ብንሰራ ቢዝነሱ ግን ያው እየጀመረ ስለሆነ ምንም እየሰራንበት አይደለም። ቀስ እያለ ፕሮግረስ እያደረገ ይመጣል ማለት ነው። እንግዲህ እኒድና ደግሞ ያለውን ነገር አብረን የምንመለከት ይሆናል። ወደ ሜዳ ፀሐዩ እያቃጠለኝ ነው ልጠለል እንደምታውቁት እንግዲህ ዊክ 3 ደርሰናል። ዊክ 3 ኦፍ ስታርቲንግ ኒው ቢዝነስ ኢን ቶሮንቶ ካናዳ። ሶ አይደለም፣ የምን ዊክ 3 ዊክ 4 ላይ ደርሰናል። ባለፈው ለካ ዊክ 3 ብዬ ሰርቻለሁ። ሶ ዊክ 4 ላይ ሁለት አፕዴቶች አሉ። የመጀመሪያው ለኮንተንት ክሬሽን ክላይንቶች መቀበል አቁም ያለው ምክንያቱም ሎዱ በጣም በዛብኝ መጀመሪያ ላይ ስመጣ ያው ምንም አቀው ነገር ስላልነበረ ሎው ፔይንግ ክላይንቶች በጣም ብዙ ዝም ብዬ የተቀበልኩ ነበር። በጣም ብዙ ባይሆኑ ከአቅም በላይ የሆኑ ስራዎችን በትንሽ ገንዘብ እየተቀበልኩ ነበረ። አሁን ላይ እንደዚያ አይነት ስራዎች መቀበል ትቻለሁ። ከአንድ አዲስ ቢዝነስ ምጀምር ልጅ ጋር አውርቼ ነበር ዛሬ አይቶ ሆልደር በቃ ቢዚ ነኝ፣ አንድን ላደርግልሽ አልችልም፣ ለሌላ ሰው ሪኮመንድ አደርግሻለሁ ብዬ ለሌላ ኤጀንሲ ሪኮመንድ አደርጊያት ነበረ። እሱ አንደኛው አብዴት ነው። ሁለተኛው አፕዴት ደግሞ ፌስቡክ አድ ነው። ፌስቡክ አድ ላይ ደግሞ አንድ አሪፍ ክላይንት አግኝቻለሁ። ፖቴንሻል ክላይንት ነው፣ ገና ያው ዲስከስ አላደረግንም፣ አልተፈራረምም። በጣም የተሸገርኩት ምንድን ነው፣ ፌስቡክ አድ ላይ ብዙ ክላይንቶች ገና እየጀመሩ ስለሆነ ቢዝነሳቸውን በጣም ትንንሽ በጀት ነው ያላቸው። ትንንሽ በጀት አላቸው ማለት ደግሞ የምሰራው አድ ፐርፎርም አያደርግም ማለት ነው። አሁን ግን ከ1000 ዶላር በታች አድ በጀት ያለው ክላይንት አልቀበልም ብዬ ልክ በወሰንኩበት ሰአት ያ ቅድም ሪፈር ያረኩላት ኤጀንሲ አለ አይደለ? ከዛ ኤጀንሲ ውስጥ የሆነ ልጅ አድ አካውንቴ ተዘግቷል፣ ሰው አንተ አዱር እንድታረግላት ፈልጋለሁ ምናምን አለ። ኦኬ ስንት ነው በጀቱ? ከአንድ ሺ ዶላር በታች በጀት ያለው ሰው ጋር አልሰራ ምናምን አልኩት። አንድ ሺ ዶላሩ ለኔ ይከፈለኛል ሲሆን ለፌስቡክ ነው የሚከፈለው፣ አንድ ሺ ዶላር አድ በጀት ይባላል። ሶ ከእሱ በታች ያላቸው ክላይንቶች ጋር አልሰራም ምናምን ነገር አልኩት። ይ ከአንድ ሺህ በላይ ነው አድ በጀቱ። ቀስ እያለ ደግሞ መታመጣው ሪዛልት አይቶ እየጨመረ ይሄዳል ብሎኛል። ኢንጀነራል ይሄ ነው ሁለቱ አብዴቴ። ከዛ ውጭ ብዙ የተፈጠረ ነገር አለ። እሱን ደግሞ በኋላ አወራችኋለሁ። ቅድም ያልኳችሁ ኳስ ከመጫወቴ በፊት ተጠርቻለሁ አላልኳችሁ? የሚሆነ ኢቨንት አሁን እዛ እየሄድኩ ነው። ሶ እዛ ትንሽ ኮንተንት ለራሳችን ቲክቶክ ኮንተንት ሹት እናደረግ ና ዲቴይሉን ደግሞ በደንብ ም እንደተፈጠረ ቤት ሳምንት ምነግራችኋል

እዛ የነበረኝን ቆይታ እንግዲህ ሰክሰስፉሊ ጨርሻለሁ እና ስመለስ ባሶስ ቁጭ ብዬ የአሌክስ ኦርሞዚ ቪዲዮ እያየሁ ነበር። እና ምን ይላል በጣም እየተሻሻላችሁ ከሆነ ይልጎ ትሮ ላደፍ ፔን፣ በጣም ራሳችሁን እየለውጣችሁ ከሆነ ኤቭሪዴ ሳምቲንግ ኒው ሃፕንስ ኤቭሪዴ፣ የተሻለ ደረጃ ላይ ለመድረስ የሞከራችሁ ከሆነ እንደሁም ቢሆን ኤግዛምፕል ነበር የገለጸው። ያላችሁን ፖቴንሻል ስትሬች አውት ታደርጋችሁት አቅማችሁ እስከሚፈቅድበት ፖይንት ጋር ከደረሳችሁ በኋላ ከዛ በኋላ ፔንፉል ነው የሚሆነው። በቃ ምን ቆዳችሁን ለጥጣችሁት፣ በቃ እስከሚችለው ድረስ ከተለጠጠ በኋላ ኤኒ ፈርደር እስከ ቢ ፔንፉል አለ። በዚህ በዚህ ምድረው ይባለው ፓረብል ነው ይባለው አገላለጽ ተረካ ነገር ግን ችለዋለሁ ለኔና ያለው ምናምን የምልበት ጊዜ ብዛቱን ነግራችሁ አልችልም ከምታስቡት በላይ ራሴ እንደውታ አደርጋለሁ። እሱን ሁሉ ግን ተጋፍጭ። አም ትራይንግ ቱ ፑሽ ፈርር፣ በቃ የሆነ ወደፊት ለመጓዝ እየሞከርኩ ነው። እሱ ነው ማተር የሚያደርገው። ስቴይ እንደ ጌም። በቃ የፈለገ ከባድ ሲቹዌሽን ውስጥ ብትሆኑ ምንም ነገር ከመስራት ትንሽ ነገር መስራት ይቻላል። ስ በጣም ሰክሰስፉል የሆኑ ሰዎች ሰክሰስፉል ካልሆኑ ሰዎች የሚለያቸው ምንድን ነው? ኮንሲስተንሲ ስቴን ጌም አያወጡም። ከዛ ጌም ለምን አንድ እርምጃ ለምን የእርምጃ ግማሽ ለምን መንቀሳቀስ አይሆን? በቃ ተሜክድ ሀፕን ገብቷቸዋል። እሱ ላይ ነው የፎከስ ለማድረግ ሞክሩ። አንዳንዴ ምን ይሰማኛል መሰላችሁ? ሁሉም መሰራው ስራ በጣም ቶፕኖች ኳሊቲ የሆነ ስራ መሆን ያለበት መስሎ ይሰማኛል። በዛ ምክንያት ደግሞ አንዳንዴ ኮንሲስተንሲ የተዛበ ሄዳል። አንዳንዴ የሆነ ላይፍ እንደምጠብቁት አይደለም። የሆነ ችግር ሊመጣባችሁ ይችላል። ኢሞሽናል ይልክ ላትሆኑ ትችላላችሁ። በዛ በዛ ሰዓት ሁሌ ኤክስፔክት እንደሚደረግባችሁ ኳሊቲ ሪዛልትን ልታሳዩ አችሉም። ነገር ግን እዛሽ ሞመንት ላይ የቻላችዋትን ነገር ማድረግ ኳሊቲ ባይሆንም የቻላችዋትን ነገር ማድረግ ከሌላው ሰፓሬት የሚያደርጋችሁ እሱ ነው። ምክንያቱም ኮንሲስተንት ላይ አንድን ነገር ቀን በቀን እያደረጋችሁት ስለሆነ ማለት ነው። ሶኒ በምሳሌ ለምሳሌ ለመስጠት ያክል ቲክቶክ ቪዲዮች ስክሪፕት ሳረግ ዴር አር ታይምስ በቃ በጣም የረቀቀ ስቶሪ ቴሊንግ ያለው ቲክቶክ ቪዲዮ ስክሪፕት አረግ። የፊልም ማድረግበት ለክላይንት ፌስቡክ አድስ ስሰራ በጣም ስትራቴጂው ላይ ተጨንቅ የምሰራው ስራ አለ። አንዳንዴ ግን ኢሞሽናል ስቴብል ማንሆንበት ጊዜ አለ። የሰው ልጅ ነን። ህይወታችን ላይ ብዙ ነገር ሀፕን ያደርጋል። በዛ በዛ ሰዓት ግን አይ ጀስት ራይት ስቴ ጌም ለማድረግ ሴክ አረጓዋለሁ። ትንሽም ነገር ብትሆን ማለት ነው። አዱ ለምን አይበላሽም? አደርጓለሁ፣ እማርበታለሁ። መጨረሻ ላይ ገብቷቸዋል። ኮንሲስተንትሊ አዳዲስ ነገር እየተማርኩ መሄድ ስለምፈልግ ማለት ነው። ስክሪፕቲንግ ላይ ስንመጣ ደግሞ የሰላሳ የሀያ ሰከንድ ቪዲዮ ስክሪፕት ማድረግበት ጊዜ አለ። ኢማጅን አንዳንዴ የሁለት ደቂቃ ቪዲዮ ስቶሪ ቴሊንጉ በቃ ልነግራችሁ አልችልም። በጣም የሚገርም ስቶሪ ቴሊንግ። እንደዚህ አይነት ቪዲዮ ስክሪፕት አድርጌ ቀጣይ ሳምንት ያንን ራሱን ስክሪፕት መድገም ሊከብደኝ ይችላል። ሶ ምድሮ ማድረግ ሆኔ ኦኬ፣ ሙዴ ተበላሽቷልና ዛሬ ሳልሰራ ይሄዳሉ አይደለም። ለምን እራሴን ኦልሬዲ እንትን አድርጌዋለሁ። ይህንን ፍሬምወርክ ተላብሻለሁ። የምሰራው ስራ ሁሌ ፐርፌክት መሆን የለበትም ኦ ማሪስ ስ ቀን በቀን ሸዋብ አርጊ ያንን ነገር ማድረግ ነው ከን የሚጠበቀው። ስለዚህ አሁን አሁን ከነበረን ኮንቨርሴሽን እንትወስዱ የምፈልጋቸው ሁለት ፖይንቶች ምንድን ናቸው? አንደኛው በጣም ፔን እየተሰማችሁ ከሆነ በጣም እያደጋችሁ ነው ማለት ነው። በምንም አስፔክት ሊሆን ይችላል። ታፍ ታይም እያሳልፋችሁ ከሰው ጋር ተጣልታችሁ ሊሆን ይችላል። የራሳችሁን ነገር ለማሳደግ እየሞከራችሁ ይሆናል። ከዚህ ሲትዌሽን ስትወጡ አሁን ያላችሁ ማንነት ኮምፕሊትሊ ተቀይሮ ነው የምትወጡት። በጣም ምቹር ነው የምትሆኑት። ፕላስ ይሄ ቻለንጅ ደግሞ አይጥላችሁም፣ እየጠነከራችሁ ነው የምትሄዱት። ቻለንጅ ይጠፋል እያልኩ አይደለም። ለቻለንጆች ግን እራሳችሁን እያጠነከራችሁ ትሄዳላችሁ። ፔን የሚጠፋ ነገር አይደለም፣ ግን ስሎሊ አዳፕት ታደርጋላችሁ። ሁለተኛውን እንድትወስዱል የሚፈልገው ነገር ከዚህ ኮንቨርሴሽን ምንድን ነው? እያንዳንዱ የምትሰሩት ስራ ፐርፌክት መሆን የለበትም፣ አስ ሎንግ ዩ ስቴ ኮንሲስተንት። ፐርፌክት ሊሆን አይገባም።